አሰላም አሌይኩም ራህመቱላህ ወ በረካቱ ውድና የተከበራችሁ የኔ ቤተሰቦች፣ እንዴት አመሻችሁ? እንዴት ናችሁ? እኔ ደህና ነኝ። አልሐምድ ላህ ሸር ላይክ እያደረጋችሁ ኮመንት እየሰጣችሁ እንግዲህ ወንድሞቻችንን ዛሬ ፈጣሪ ፈጣሪ ፈጣሪ ተፍቷቸዋል። እኒህን እንቁች እኒህን ጀግኖች የምር የምር በጣም በጣም በጣም የሚያሳዝን ነገር ነው። ፈጣሪ ደርሷል። በራህመቱ በዝነቱ እሱ የማይሸግረው እይታ ማለት ነው። ሶስታቸውም አንድ ቀን ኔንቻ አመር ሊሆኑ ነበረ አመር ሊሆኑ ነበር። ግን ው ተመልከቱ፣ እንግዲህ አላህ ያልገደለውን ቀኑ ያልደረሰ ሰው ምንም አይሆንም። ጠላት ብዙ ስለሰራ ብዙ ስላሰበ ካዲያኖች፣ መቀኞች፣ ኮዲያሞች እንግዲህ ይው ኮዲያቸው እየከሸፈባቸው ነው። እኒህ ልጆች ደግሞ የሚሰሩት ለሀቅ ነው የሚሰሩት ለሚስኪኑ ለዲሃው ህዝብ ስለሆነ ወንጀል ስለሚያጋልጡት እንግዲህ በመጠበቂያው ጠበቃቸው እንግዲህ ፈጣሪ ሰላላላ ተማከቱ ሰው ተብዙ ነገር ይወጣል። ተባቄል አሁን እየተን ተከተከ ጉዲ ሳት ፈልቶበት ዲክክክ ሙቆቅቅ ብሎ በስሎ ሙቅቅ ብሎ አንድ ባቄ ላሁለ ባይላ ተወጣ አይለም። ከዚያ ጉዲ ሳት እንህንሙ ትተሳ ተወጣቸው ዛሬ ሶስታቸውም በአንድ መኪና ቦግ ብለው ሊነዱ ማለት ነው። ወላ በጣም ያሳዝናል። ሚስኪኖች እንኳን ተረፋቸው እንዲማለም እንኳን ተረፋቸው። የሀቅ አምላክ የልፋታችሁ አምላክ የእናቶቻችሁ እንባ እናት ያለው ሰው ምንም አይሆንም። የትም ቀኑ ተገትራ ድዋ ታደረገ እኛም ድዋ እያደረግንላችሁ ነው። ተምሰሩ፣ ስራ ተምለፉ፣ ልፋት ተሚደርስባችሁ ባሳባስዩ የተነሳ ማለት ነው። እንግዲህ ምን መሰላችሁ ነገሩ ያው ታቃላችሁ፣ ካዲያኑ ተውስጣቸው በዝቷል፣ ሆዲያሙ በዝቷል ተውስጣቸው። የእናቱ ልጅ የሳሚ የእናቱ ልጅ የእናቱ ልጅ የእናቱ ልጅ ነው። እንግዲህ ታውቃላችሁ እየተካደ ያለው ማለት የእናቴ ያባ ልጅ እየከዳ ነው የምታዩት ስለዚህ፣ የሆነም አንዳንድ ነገሮች ልንማከር ሶስታችን በአንድ መኪና ተዲያልበን ምሳ ቦታ ምሳ በላን አሉ ምሳ ሊበሉ እንግዲህ መኪናውን አቆሙ። ምሳ ሊበሉ ይገባሉ። እዚያ ምሳ በልተው ተመካክረው በሚወጡበት ጊዜ ይህ ማከላቸው ቁጭ አለ። ቀፈታም ወዲያም ለአስር ሺህ ብር ብሎ ሶስት ሰው ሩህ ሊያጠፋ የመኪና ጋራጅ ባለሙያ ነው። እንግዲህ ግባና መኪና አካማ ላይ ያርግ ተብሎ አስር ሺ ብር ተከፍሎት ከዚያ ተመኪናው ስር ገብቶ ፊሬኑን በጥሶ መኪናውን ፊሬን በጥሶ ፊሬኑ ስተበጠሰ ተውት ወይም አልነሳም ሲለው ገብቶ ያው ይሆናል ተቀጣጣይ ቦምብ ይዞ ጂቤስ ስራው ላይ ተገጥሞ አስባችሁታል። እንግዲህ እንዲያለ በቃ እነሱ ሁሌ ቁጥር ሲሉ በግ ብሎ ይነዳል። እዚያውን ኩት ብለው ስተመኪናቸው ስተነሱ አመር ሁነው ሊቀሩ ማለት ነው የፈጠራቸው ጌታ ደረሰላቸው ይምር። በጣም ነው የሚያሳዝነው። ምድር ነው ምን ይባላል? አልሐምዲ ብቻ ነው አላ እንጂ እንግዲህ ተዚያ ሲወጡ ውስጡ ገብቶ እንዲፋድ ይፋል እጁ ላይ ይዞ ያን ቦምብ ፊረኑ በጥሶ ማለት ነው። ምንድነህ? ምን ትሰራለህ? ምንድነህ ሲሉት ጎማ ፈንዲቶብኝ ንፋ ብሉኝ ባልተቤቱ አስባቸ ባልተቤት፣ እነሱ ናቸው እኔ መቶ ብር ሰጥቶኝ ጎማ ፈንዲታ ቢኖች ነፍተ ቆየኛለኝ

ፈጣሪያቸው የሚሰሩት ስራ ነጻነታቸው ሰ ጠብቃቸዋል። የሀቅ አምላክ የኢትዮጵያ አምላክ። እናንት ጉደኞች ሆዲያሞች ሆዲያችሁን ለመሙላት ሆዲያችሁን ለመሙላት ነው የምት የሞኔ እኮ አንድ የሚገርማችሁ ነገር አረኝ ወንጀለኞች እንዲሁ ድርቅ የሚሉት ነገር ወይኔ ወይኔ ወይኔ የሴቶቹ ድርቅና የወንዶቹ ድርቅና እንዲሁ እንዲ ልብ ይፍናል። ይሄ ወንጀል ብር ጥጋባቸው ነው አለለው ድርቅ ድርቅ ድርቅ የሚሉበት ነገር በየ ቦታው ግኝማ የምርዋቸው በየ ቦታው ሁሉም ቦታ በቃ ሉል ዘንድ ብትሉ አቤል ዘንድ ብትሉ ብሮክ ዘንድ በጣም ድርቅ ያሉ ነገሮች። በቃ እንዲህ ያለ እንዲ ትዕቢታቸው ሰይጣን ነው የሚያስገቡት የምር የተማረ ሰው ሆኖ ሱሯቸዋል ማይ ብሎ በቃ ትዕቢታቸው። አሁን ቢባል ቢሰራ እኔ ያላቀው ምንም አቀው ነገር የለኝም እኔ ቀን ሰራተኛ ነኝ። መቶ ብር ሰጥቶ እንካ፣ ጎማ ፈንድቶ ጎማ ልነፋ ነው። እንዴተ ውስጥ ትገባለህ? የተውስጥ ነው የሚነፋው። እኔው ተንኮሉ ተመልከቱ። እንግዲህ እኔ ምን አይነት ቅ ላይ ደረስ እና በጣም ከባድ ነው። የቡርክንም ወንድም ገደሉበት። ያው እንግዲህ የሚፈልጉት እነሱም እንደዚህ የሰው ህይወን ለማጥፋት ሰሆነ ጌታቸው የሚባለው ሰውዬ ትናንተ ይዞ እየተፈለፈ ነበርና በዚህች እኔ ላይ ባሳረፋችኋት ቡጥ ይልክ እናንተ ደግሞ ዋጋ ስከፈላችኋለሁ ጠብቅ ነገ ብሎ ነበር። እንዲያለውም እነሱ ማንያት ጊዜ ጥንቃቄ አያረጉም። ተጠንቀቁ ተጠንቀቁ ተጠንቀቁ እንላቸዋለን። ጥንቃቄ አያረጉም። ለቤታቸው ጠባቂ ማድረግ ግዴታ ያስፈልጋቸዋል። ለቤተሰባቸውም ጠባቂ ማድረግ ያስፈልጋቸዋል። ያው ጠባቂውም ገንዘብ ታገኘ ከዲያተኛ ሆኗል። መቼም ዘመኑም ከዲያተኛ ሆኗል እና ገና አዲስ ተተመረቀው እንዲሙል እንግዲህ እኔ ጋር ያለውን ነገር እዚህ እዚያ ተምትቀመጥ ብሎ ተገጠረ አንጥቻለ በጣም በጣም በጣም በጣም ነው ያሳዘነው። በጣም ነው አንጀቶ የገባው። የምር በጣም ነው ያዘነው። በጣም ከባድ ነው። እነሱን ያበረቷቸዋል፣ ያብሷቸዋል፣ በልክ ያነሳሷቸዋል እንጂ ምንም ያረጓቸው ነገር የለም። ግን እዛው ድረስ ሰው ይጎድ ያሉ፣ እዛው ድረስ ሰው ይጎድ ያሉ፣ ምንም የማያቅልሽ ምንም የሌለበትን እንግዲህ ያው ያለ ግድያ ታያላችሁ። ለቡ አሹ ቢታገት ይኸው ሉልን ታልገድልክ ተብሎ ነው ለአቤል የሚወጣ ግድያ ዛሬ ራሱ ያለችውን ሴትዮዋ ሰምታችኋል እንግዲህ ያጎቱ አገባት የተባለችው የህፃኗ ልጅ አክስት ወይ ኮማ እንዲገባ ወይ ደግሞ ተሰቃይቶ እንዲሞት አርጊ ተብዬ ነው አቤል እንግዲህ ተመልከቱ። ወይ ኮማ እንዲገባ ሀኪም ቤት ክብቶ ተሰቃይቶ እንዲሞት ዚያ ኮማ እንዲገባ አድርጊ ተብዬ ትእዛዝ ተሰጥቼ ነበር እና መሆንሽ ታታደርጊ ቀረሽ አላት ያው ሁሉም በጊዜ በዝግጅት ነው የሆነው ዝም ብሎ ብድግ ተብሎ አይደረግም አንተ እንኳን ሆነ እንቆም የለኝም ግን የእህቴ ልጅ እንደዚህ አድርጊ ብሎ የእህቱ ልጅ የእህቴ ልጅ እንደዚህ አድርጊ ለእህቱ አያስብላትም እህቱ ትሞታለች ታዝናለች ላ ምኑም አይደለችም ምን አገባውና ሲፈልግ እዚህ ወንጀል ንቅሯታል አቤለን ጎዲያ ብሎ እዚህ ደግሞ ልጇን ደሞ ተመልከቱ። ወይ ኮ ኮማ እንዲገባ አዘን ተሰቃይቶ እንዲሞት በሐኪም ቤት ተመልከቱ። እንግዲህ ይሄ የመርዝ መርፌ ቀኑ ያለፈ መድኃኒት መቶላቸዋል። በግፍ ይገባል ወንጀል ህገወጥ ሰራተኛው በርክቷል። ፍተሻ ምርመራ የለ የሚስኪቲቱን ችን ግለሰብ ሸቅላ ይሸቃይቱ ቢሆን ይመረመራል፣ ይፈተሻል እየተራገፈ አንድ አንድ የሆነ ነገር ይዛ ሞባይል አዲያልባ ይዛ ማለፈ ያቃታት ምስኪን ታለሳለች በቀረጥ በንት። እነዚ ግን ህገወጦች በግፍ ይገባ አልተፈለገበት ሀገር ተቆሻሻ የሚጥሉትን እየለቀም ነው እያመጣን ነው ይላል። ሌላ ቢ በጣም ከባድ ነው። ይምር እና ውዲ ቤተሰቦቼ ዛሬ እኒህ ልጆች በመትረፋቸው የምር አላህን ገለታ ሰጥቸዋለሁ። ይመስገን ነው ያልኩት። የምሬን ነው የምሬን ነው የምር ያው ምንማ አለ እንዴ አጨብጭበን አጨብጭበን አጨብጭበን እኮ ነው ዝም የምንለው፣ ምንም አናመጣም፣ ግን ልጆቹ ተመልከቱ። እርግፍ ብለው ሳይቀሩ ተበኋላከከ ምንም ትርፍ የለው። ብዙ ለኢትዮጵያ ጠቃሚ የሆኑ ልጆች በዚህ ተጨረሱት፣ በዚህ ተሄዱ እኮ አፈር እያስጋጡት እኮ ነው። ወንጀለኛ እኮ እያዳከሙት ነው የምር ይለቅሙታል። ችግራቸው ምንድን ነው? እነሱ በዚህ እነሱ ይለቅማሉ፣ ይሰጣሉ፣ በዛ ህግ ይለቅባቸዋል በዚህ ለእማሉ ይሰጣሉ፣ በዚያ በጉቦ ይለቀቁባቸዋል። ይሄ ነው ፈተና የሆናቸው። እንግዲህ ታሰረ የተባለው ሰው ወጥቶ ይገኛል። ይሄው አሹን የታስረው አሹን እንግዲህ ይሄው የሚያሰቃየው ታስሯል የተባለ ሰው ወጥቶ ነው እንግዲህ ሲሳይ የሚባል ሰውዬ መሳይ የሚባል ሰውዬ የሚያሰቃየው። ለምን አቤልን ታልገደልክ በሽጉጥ? ማን ነው ሉሌን በሽጉጥ ታልገደልክ? እኔማ ደብዳቤው ሲነበብ እንግዲህ አይታቸው ተሆናሁለታ የምር ያስለቅሳል። በጣም ያስለቅሳል። ሚስቱ ሸጠችው ሚስቱ ሚስቱ አብራው የኖረችው አብራው ጎኑ የምትጋደሙ የተረገመችው ገንዘብ ወዲያጅ አክስቷ ጋር ተባብላ ሚስቱ ሸጠችው። እሱን ማለት ነው እንግዲህ ሲነበብ ሰብታችኋል። አንድ ቢሊየን አምስት መቶ አንድ ቢሊየን አምሳ ሺህ ብር ነው በአካውንት የገባ። ያንን ደግሞ ሚስቲቷ በሱ አካውንት ገብቷል፣ በሷም አካውንት ገብቷል። አዙራ ራሷ ካሹን አውጣ ላይ በእጇ አካውንት አዘዋውረዋለች። በሱ የገባውም ማለት ነው ፊት በሱም የገባ አካውንት አለ። ያሹን አዘዋውረዋለች። አልገልም ሲላት አላረገውም ነው አሳልፌማ ሉሉን አልሰጥም ሲላት፣ ከዛ ደብዳቤው ምን ይላል የተጣፈው ደብዳቤው ሩጦ ሩጠው ደብዳቤውን አገኙትናቴቱ እንግዲህ እናቱ ቤት ነው ያኖረው ያን ደብዳቤ ጥፎ አኖሪ እኔ ስጪ አልኩሽ ሰው ትሰጫለሽ፣ አኑሪ ብሎ ያኖረው ያን ደብዳቤ እንዴት ተጣፈ? ያን ደብዳቤ የሰጠችው ማናት? ሚስቲቱ ናት። እንግዲህ ሚስቲቱ ተናግራለች። የሆነ ደብዳቤ ስጪው ብለው ይሰጥቸው ነበር። የታረገው ሲሯት እኔ ያረገበት እንጂ አንብቦታል አላነበበውም። እየተቻኮለ ነው ያነበውም አይነበውም ምን ያላቅም። ግን ሰጥቸዋለሁ፣ ደብዳቤ ጥፈው ምን ይላል? እኔ የሚለውን ደብዳቤው አላቅም ብላ ነበር ሚስቲቱ። ያን ደብዳቤ አንብቦ በዛ መልስ ጥፎ ለእናቱ? አኖሪ ብሎ ሰጥቷል። እንግዲህ መጥፋቱም ስላወቀ እንደሚታፈንም እንደተከታተሉትም ስለሚያውቅ መችምናት የተሰጣቸው ያነ ቦታ ይህን ተማረግ በፊት መናገር ነበረበት እሱ ራሱ ማይሰቃይለት ረ ሉሌ ለወንድሙ ሚኪ ው እንደዚህ እንደዚህ እየተባልኩ ነው፣ እንደዚህ የተከታተሉ ነው ይሄ እንደዚህ ነው ቢባል የሆነ ነገር መፍትሄ ይዘለል ነበር። ነገሮች እየተዛተባቸው እየተፎከረባቸው እየተነገሩ ዝም ይላሉ፣ በኋላ ችግር ይፈጠራል።

ያሳገተ ደመቀ ነው። እዚህ ነገር ላይ ያለበት ደመቀ ነው። በሚስቴም አካውንት፣ በኔም አካውንት በኔም አካውንት ይሄን ያህል ቢሊዮን፣ አንድ ቢሊዮን ምናምን ብር ገባ። ከዛ ወይ ሉልን ግደል ወይ ብሩን መልስ አሉኝ። ይሄን ሰሞን የተጨነኩበት ምክንያት እንዲያሰባችሁ አውቂያለሁ። ወይ ሉልን ግደል ወይ ብሩን መልስ አሉኝ። ይሄን ማድረግ አልችልም። ሉልን መግደል አልችልም። ሁሉም ላይ ሽጉጥ መዞ ምገልበትም አንዲበትም የለኝ። ሽጉጥ የምመዝበት አንዲ በትም የለኝ። ብሩን መመለስ አልቻልኩም። ምናልባች ችግር ታጋጠመኝ እከሌ ነው ብሎ ጥፏል። ያን ሲያነቦ ወንድምዮ፣ ያው የታችሁ ያያችሁት ሰዎች ማለት ነው። ሲያሳዝን ሚኪት ያሳዝን። አሁንም ተውስጣቸው ነገር አቀባ ያለ በትክክል አለ አሁንም ቀረቡ ሲባል ይኸው አሁን ዛሬ እንዴት ተደረሱበት፣ በኋላ እንግዲህ ተደረሱበት፣ በኋላ እንግዲህ ተመልከቱ፣ ምንድናሉ ራሱን ሊያጠፋ እጁን ቆርጦ ሐኪም ቤት ሄደ ተባለ። ተደረሱበት በኋላ ማለት ነው ዛሬ ይቀናናል ሲሉት፣ ከዛ ቦታ ያጠፉባቸዋል። ሀዲያ ስለዚህ ተውስጥ ያለው ምቀኛ ነው የበጠበጠው፣ ተውስጥ ያለው ሆዳም ነው የበጠበጠው። እኒህንም ደግሞ አመት ሊያደርጓቸው የምር እንቅልፋቸው የሚያሳዝን ልጆች ፈጣሪ ደረሰላችሁ ፈጣሪ ደረሰላችሁ አላህ ይደረስላችሁ አሁንም አላህ ይጠብቃችሁ ፈጣሪ ይጠብቃችሁ የልፋታችሁ አምላክ የሚስኪኑ እምባ ስንቱን ትፈርጁታላችሁ የሆዲያም አይደለም የራብተኛው የችግርተኛው እምባ ይጠብቃችሁ ይጠብቃችኋል ይጠብቃችሁ የእናቶቻችሁ ዱዐ የኢትዮጵያ አምላክ ይጠብቃችሁ የምር በርክቱልን ደግሞ ብዙልን በርክቱልን አትቀነሱ በርክቱ እንግዲህ ብሩክዬም ያው ለእናቱም ለአንተም መጥናናቱን ይስጣችሁ ሌላ ምንም ማድረግ አይቻልም። በጣም በጣም ነው ያቃጠላችሁ። ግን እጃቸውን ያገኛሉ እጃቸውን ያገኛሉ። እነሱ ችግሩ አጥብቆ እስር ቤት መቀጫ የሚሰጠው መጥፋቱ ነው። በዚህን ይለቅማሉ ያስገባሉ፣ በሌላ ጎድን ይለቀቃሉ። በዚህ ያስገባሉ፣ በሌላ ጎድን ይለቀቁና አዲስ ተቀናይተው ይመጣሉ። እንደገና አዲስ ጉልበት አንተም ብለው ገንዘባችን ይሉታል። ታያላችሁ እኮ ቅድሜ ነው ገንዘብ ዛሬ ብንገባ ነገር እንወጣለን። ተመልከቱ እንግዲህ እነሱ ገንዘባቸውን ከፍሎ ተማምነው እኮ ነው ገንዘባቸውን ከፍሎ ይወጣሉ። ከዛ ገንዘባቸውን ያደራጁና ጎረምሳቸውን ፈጥያቸውን ይህንን ስራ ፈት ያዘጋጁና ደግሞ ለእኔ ለልጅ ብድግ ይሉባቸዋል የጀመሩትን ኬዝ ታይወጡን በዚህ በኩል ደግሞ መተው ይጠልፏቸዋል። ስባችሁታል አሰቃዩቸው። ይህ መሆን የለበትም ነበር። ያለ አጋዝ ሊገኝ ሀገሪቱን ነጣ ለማውጣት መረባረብ ወንጀለኛ ለማጥፋት